እዮ እባላለው የመጣሁት እኔ ከደብረ ዘይት ነው እዚህ ሳከብር ሶስተኛ አመቴ ነው እና ቦታው ላይ ያለው በረከት በጣም ደስ የሚል ነው መታችሁ እዚህ ብታከብሩ የተሻለ ነው እና ሰላማዊ ምንም ፍጹም የሚያጠራጥር ነገር የለም። ደስ የሚል በረከት ቦታ ነው። አባታችን ቃል ኪዳን የተቀበሉበት ቦታም ስለሆነ መታችሁ ከበረከቱ እንድትሳተፉ እላለሁ። እና የእግዚአብሔር ቤት ደግሞ በመከራ ሰዓት ነው እንጂ በተመቻቸልን ሰዓት ብቻ መሄድ የለብንም። እና በፈተናም ሰዓት ማሰብ አለብን። እና ይህ ነው እሚላችሁ። መንገዱ ደግሞ ፍጹም ሰላም ነው፣ ምንም የሚያስፈራ ነገር የለም። እና እዚህ በረከት መታችሁ ከበረከቱ ብትካፈሉ ደስ ይላል፣ የተሻለ ነው። አካባቢ እንግዳ ተቀባይነት አካባቢ እንግዳ ተቀባይ እኔ ቃላት የለኝም፣ በቃ በጣም እንግዳ ተቀባይ ነው። ሰው ቦታውን፣ በቃ አየሩን በጣም ደስ ይላል።

ከኛ መሀል ሰው የሆኑትን ምንም ችግር የለውም ከሰው የተለየ መላእክትን የሚያስመስል ሞገስና ጸጋን ክብርን ተላብሰው መላ ዘመናቸውን እሱን እያገለገሉ የኖሩትን በዛሬው ዕለት በስጋ አርፈው በነፍስ ደግሞ ወደ ክብ ስሜ ዳሊና ክሊን ይባላለሁ። የመጣሁት ከአዲስ አበባ ተክለማኖት ከሚባል ሰፈር ነው። የመጀመሪያ ነው ስመጣ። ወቂስ መጀመሪያ አካባቢ ላይ ያለሽ ነው። ሲልካም ደስታው ምን ይመስላል? አይ በጣም ከጠበቁት በላይ ደስ ይላል። ያው ሌላ ሰው ሰላም አይደለም ምናምን ብሎ የሚቀር ይበዛል፣ ይበዛልና እኔም እንደዛ ፈርቼ ነበረ። ለሚዲያው ሰንኩ ማታ ላይ ነበረ። እና ደስ ይላል። እንግዳ ተቀባይነታቸውን አሪፍ ነው። መታችሁ ይሁት ነብር ዋሳ አድርጌ ለነፍሴ ሰይጣን እልክጄዋለው አመዬ በስላሴ። ሰይጣንን ክጄዋለው አመጌ በሰላሴ ምስክሬ ድንግል ናት፣ ዛሬም ለዘላለምም ስኖር በዚኛው ምድር በመጪው ዓለምም እርሷን አምባ መጠጊያም ሟሳ አድርጌ ለነፍሴ ሰይጣንን ክጀዋለው አምኝ በስላሲ። ሰይጣንን ክጀዋለው አምኝ በስላሲ። ደገነውና የተጣለከ ምድር! አጢአት ለማሰራት እለት እለት የሚጥር ክጄ ዋለው ጠላቲን ደግሜ ደጋግሜ፣ በሐዋርያት ጉባኤ ቤተ ክርስቲያን ጉሜ ምስክሬ ድንግልና

ቅዱስ ሰገር መስፍን እባላለሁ። የሶዶ ወረዳ መንገድ ደህንነት ቁጥጥር ባለሙያ ነኝ። ያው ዛሬ በዓል እንደመሆኑ መጠን እዚህ ጋር ምንም አይነት የትራንስፖርት እጥረት እንዳይፈጠር እያስተናበርን እንገኛለን። የገባ ነው። ከትናንትና ከዋዜማው ጀምሮ ነው፣ አጎራባች የሚመጡ ለበዓሉ ታዳሚ የሆኑ ሰዎች እየመጡ ይገኛሉ። እነሱ ምንም አይነት የትራንስፖርት እጥረት እንዳያጋጥማቸው መኪኖችን ስምሪት በመስጠት ሰላማዊ ነው። እንደምታዩት በዓሉ ደስ በሚል ሁኔታ እየተካሄደ ይገኛል። የትራንስፖርት ችግር እንዳይገጥመው መኪኖች እንዲላኩልን አድርገናል። አሁን ተመላሽ ብዙ ህዝብ ስላለ ከሌላም ቦታ ደግሞ የመጡ ለፕሮግራሙ የመጡ ታዳሚያኖች አሉ። እነሱም ቤታቸው በሰላም ወደ ቤታቸው እስከሄዱ ድረስ በትጋት እንሰራለን ማለት ነው። እኔ ከደቡብ ሶዶ ወረዳ ከኬላ ነው የመጣሁት። በመጀመሪያ ያው ስሜ ረዳት ኢንስፔክተር ምትኩ አሸናፊ ይባላለሁ። ዋናው አላማችን ወደዚህ የመጣንበት ምክንያት ምድረከብ ዳቦ ገዳም በጣም ብዙ ሰዎች ቁጥራቸው በጣም ከፍተኛ የሆኑ ሰዎች ወደዚህ እንደሚገቡ እንግዶች ወደዚህ እንደሚገቡ፣ ደቡብ ሶዶ ወረዳ ፖሊስ ጽፈት ቤት ለሶዶ ወረዳ ለነባሩ ሶዶ ወረዳ እንድናገዝ እገዛ እንድናደርግ ወደዚህ ስምሪት ሰጥቶናል። ያም የገባነው አዳራችንን ነው። ትናንትና እለት ሐሙስ አዳራችንን ገብተን አዳር ሁላ ምሽቱን ሰው ከምንም አይነት ከትራፊክ አደጋ የትራፊክ አደጋ ምንም ነገር ሳይደርስበት በሰላም ወጥቶ እንዲገባ የበኩላችንን ጥረት እያደረግን ይኸው አድረን እንደገና ውለን ሰዎች ወደ ቤታቸው ወደ ቀያቸው በሰላም እንዲመለሱ እና ሌላው ደግሞ ደስ የሚለው ነገር ሰው ያለምንም ከጸጥታ ጋር ተያይዞ እዚህ እንደ ሶዶ ወረዳ እንደኛ አካባቢ በጠቅላላ ማለት ነው ምንም አይነት ያለምንም ስጋት በሰላም ወጥቶ በሰላም እየገባ መሆኑን ኮዲውኑ በደንብ አድርጌ ልገልጽላችሁ ፈልጋለሁ።

አዲ ተሳትኩን እዝጌር ተሻለንን ኬሬውንልነ ኬሬውን ለጀግና ዋጮ ላገሪ ኬርታ ዓለም አቀፍ ድምጽ አዮ ኢዚ ሜት ማነሽ ምን አይሉ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም አለን። የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን። ኬርታ ዓለም አቀፍ ድምፅ። ኬርታ ኬርታ ያንተ ነው ኬርታ። ያንቺ፣ የኔ የሁላችንም የጋራ ሀብት ነው ኬርታ። የጋራ ሰላማችን ነው። ጅምሩ በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ ከዚህ ጀምረናል፣ ከዚህ ተነስተናል። ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው፣ ናሰላው፣ ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። ኬርታ ዓለም አቀፍ ድምፅ።